ሰላም ጤና ይስጥልኝ ክብራትና ክብራንን ተመልካቾቻችን፣ እንደምን አላቸው? ይህ የሐረሪ ቴሌቪዥን የቀጥታ ስርጭት የአማርኛ ዜና የእለቱ ወጃችን ነው። ከዜናዎቹ ጋር ሲሳይ ዘሪሁን ነኝ፣ አብራችሁን ቆየው። በሐረሪ ክልል በኢንቨስትመንቱ ዘርፍ የተሰማሩ አልሚዎች የስራድን መፍጠርና እንዲሁም ተገቢውን አገልግሎት ሊሰጡ እንደሚገባ ርዕሰ መስተዳደር ኦርዲን በድሪ ተናገረው። በዛሬው ዕለት በኢንቨስትመንት ቦርድ በዘርፉ ከተሰማሩ አዳዲስ አልሚዎች ጋር ውይይት ማድረጋቸውን ርዕሰ መስተዳደሩ በማህበራዊ ትስስር ገጻቸው አስታውቀዋል። በቀጣይም ቦርዱ ቅንጅታዊ ድጋፍና ክትትለ በማድረግ አዳዲስ ኢንቨስትመንቶችን በአፋጣኝ ወደ ስራ እንዲገቡ በትኩረት የሚሰራ ይሆናል ሲሉም ተናግረዋል። ኢንቨስትመንቶችም ለክልሉ ነዋሪ ስራ እድል የሚፈጥሩና ተገቢውን አገልግሎት የሚፈጥሩ መሆናቸውንም መሆን አለባቸው ሲሉም መልእክታቸውን አስተላልፈዋል። ለሀገር ግንባታና ለኢኮኖሚ እድገት መፋጠን ሂደት የንግዱ ማህበረሰብ የበኩሉን ሚላ ሊወጣ እንደሚገባ ተጠየቀ። በሐረሪ ክልል በአሚር ኑር ወረዳ በወቅታዊ ሁኔታ ሀገራዊ ዙሪያ ከንግድ ማህበረሰብ ጋር ውይይት ተካሂዷል። ለሐምዛ ዩሱፍ ዘግባ ገዛኸኛ አራጌ በሐረሪ ክልል በአሚር ኑር ወረዳ በሀገራዊ ወቅታዊ ሁኔታ ላይ ከንግድ ማህበረሰቡ ጋር ውይይት ተካሂዷል። በውይይቱ የሐረሪ ብሔራዊ ጉባኤ ምክትል አፈ ጉባኤ ወይዘሮ አሚና አብዱልከሪም እንደገለጹት በሀገር ሁኔታ ላይ ሁሉም ተመሳሳይ ግንዛቤ እንዲኖረው ማድረግና በቀጣይ የሚቀመጡ አቅጣጫዎች ላይ ተሳትፎ እንዲያደርጉ ያለመ መሆኑን ገልጸዋል። በማስቀጠል ለውይይቱ መነሻ የሚሆን ሰነድ የቀረበ ሲሆን በሀገሪቱ ባለፉት የለውጥ ዓመታት በፖለቲካ፣ በኢኮኖሚ በማህበራዊና ዲፕሎማሲያዊ ዘርፎች የተመዘገቡ ስኬትና ተግዳ ቶች በስፋት ቀርበዋል። በተለይ ባለፉት ጥቂት ዓመታት መንግስት ለንግዱ ዘርፍ በሰጠው ትኩረት በርካታ መሻሻሎች መታየታቸውን ገልጸዋል። ሀገራችን በተለያዩ ፈተና ውስጥ ሆና ተጨባጭ ስኬቶች እያስመዘገበች መሆኑን የገለጹ ሲሆን ይህ ስኬት ያልተዋጠላቸው የለውጥ አደናቃፊዎች ጽንፈኞችን እንዲስፋፉ በማድረግ በህዝቡ መሃል መጠራጠር እንዲፈጠር የተለያዩ ስራዎች እየሰሩ እንደሆኑ የንግዱ ማህበረሰብ በዘርፉ ሊታገላቸው እንደሚገባ ተጠቁሟል። በተለይ የንግዱ ማህበረሰብ ምርትና ምርታማነት እንዲጨምር የገበያ ስርአቱን ዘመ ና እንዲሆን አቅርቦትና እጥረት እንዳይፈጠር የበኩላቸውን አስተዋጽኦ ማበርከት እንዳለባቸው ገለጻ አድርገዋል። የንግድ መረጃ ስርዓቱን ማጠናከር፣ በአግባቡና በታማኝነት ግብር መክፈል፣ ህገወጥ ንግድና ኮንትሮባንድ መከላከልን ጨምሮ የኢኮኖሚ አሻጥሮችን በመዋጋት የንግዱ ማህበረሰብ ሚናቸውን መወጣት እንዳለባቸው ተገልጿል። በመቀጠል የመድረኩ ተሳታፊዎች የተለያዩ ሀሳቦችን በማንሳት ውይይት የተደረገ ሲሆን አሁን እየታዩ ያሉ ለውጦችና መንግስት እያካሄደ ያለው የልማት ስራዎች ተጠናክሮ እንዲቀጥሉ ሁሉም ኃላፊነት ሊወጣ ይገባል ይገባል ብለዋል። ሰላም የሁሉም መሰረት ስለሆነ የንግድ ማህበረሰቡ ኃላፊነቱ መወጣት እንዳለበት ተገልጿል። የአመራሩና ነጋዴው ትስስርና ቅንጅት ሊጠናከር እንደሚገባ ተሳታፊዎች ሀሳባቸውን ሰጥተው ለተነሱት አስተያየቶችም ከመድረኩ ምላሽ ማብራሪያ ተሰጥቷል። ባለፉት ሰባት የለውጥ ዓመታት በትራንስፖርቱ ዘርፍ በርካታ አበረታች ስራዎች መከናወናቸው ተገለጸ። የክልሉ ልማትና እድገት ለማፋጠን በሚከናወኑ ተግባራት የበኩላችንን ሚና ለመወጣት ዝግጁ ነን ሲሉ ደግሞ በሐረር ከተማ የሚገኙ የባለሶስት እግር አሽከርካሪዎች ተናግረዋል። የክልሉ ብልጽግና ፓርቲ የብልጽግና ጉዞዎችና የትራንስፖርት ማህበረሰብ ሚና በሚል መርህ በክልሉ ከሚገኙ የባለሶስት እግር አሽከርካሪዎች ማህበራት ጋር

በመድረኩ የተገኙ የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሀመድ መድረኩ ባለፉት ሰባት ዓመታት የተመዘገቡ ድሎችን ለማስቀጠል በሚቻልበት ሁኔታ ላይ በክልሉ ከሚገኙ የባለሶስት እግር አሽከርካሪዎች ጋር ውይይት ለማካሄድ ያለመ መሆኑን ገልጸዋል። ባለፉት ሰባት የለውጥ ዓመታት በተከናወኑ ለውጦችና ስኬቶች ጋር በተያያዘ በተለይ አሽከርካሪዎች የክልሉን ሰላም ለማስጠበቅ እያከናወኑት ያለው ተግባር አበረታች ስለመሆኑ ተናግረዋል። በተለይ ከሌሊት የትራንስፖርት አገልግሎት ጋር በተያያዘም ጸረ ሰላም ኃይሎችን ከመከላከልና ከመቆጣጠር አኳያ አሽከርካሪዎች ያደረጉት ያለው ተግባር የሚደ ነቅ መሆኑን ገልጸው በቀጣዩም ይህን መሰል ተግባር ተጠናክሮ ሊቀጥል እንደሚገባውም አመላክተዋል። ዛሬ መድረክ አጠቃላይ በተለይ የሶስት እግር አሽከርካሪዎች ወይም ባጃጅ አሽከርካሪዎች ጋር ለመወያየት ነው። ይሄ መድረክ ዋናው ማዕከል አድርገው ውይይት የምናደርገው አንደኛው በተለይ እንደ ሀገር ያለፉት አመታት የለውጡ አመታት ሰባቱ ዓመታት ማለት እንችላለን። የተገኙ ለውጦች፣ ድሎች ምን ይመስላል? ስኬቶች ምንድን ናቸው? እንደ ክልላችንም እንደ ሀገርም እየገጠሙ ያሉት ችግሮች ምንድን ናቸው? ቀጣይ እያንዳንዳችን ላይ ምን ይጠበቃል? በተለይ ሐረሪ ክልል እንደሀገርም ከሰላም አኳያ ሰላሟ የተረጋገጥበት አሁን ሰላም የተገናባበትና ሰው ጸጥታ ችግር 24 ሰዓት ወጥቶ የራሱን ስራ ሰርቶ ወደ ቤት የሚመለስበት ሳተላፊ የሌለበት ስጋት የሌለበት እገታ የሌለበት ክልል ነው። የተጀመረውን ሀገራዊ ለውጥ ከማገዝና የክልሉን ሰላም ከማስጠበቅ አኳያም ዘርፈ ብዙ ተግባር እየተከናወነ እንደሚገኝ ጠቁመው ለዚህም ባለፉት ዓመታት የተገኙ ስኬቶችን ይበልጥ ለማጠናከር በዘርፉ የተሰማሩ አካላት የበኩላቸውን ሚና እንዲወጡም ጠይቀዋል። በተለይ የባጃጅ አሽከርካሪዎች በዚህ በሰላሙ ላይ ባሳለፍናቸው ጊዜ ከፍተኛ አስተዋጽኦ እያደረጋችሁ ነው። በተለይ ከአሁን በፊት በባጃጅ ላይ ከፍተኛ ስጋቶች ነበሩ። ያ ስጋት ማህበራት የተለያዩ ማህበራት አሁን አስራ አንድ ነው አስርን ማህበራት አሉ። ይህ ማህበራትም ጥሩ ስራ እየሰሩ ነው ያሉት፣ ምስጋና የሚገባቸው ናቸው። በማደራጀቱን በማወያየቱም፣ አገራዊም ሆነ ክልላዊ ጉዳይ ላይ እንዲሳተፉ ከማድረግ አኳያ፣ የሚሰጣክን ተልዕኮ ከመቀበል አኳያ ጥሩ ስራ እየሰራ ነው። ማህበራት የማታ የሌሊት ባጃጆች ጥሩ ስራ እየሰሩ ነው የሰላም አምባሳደር ሆኖ እየሰሩ ነው ያሉት። የሰላም አምባሳደር የተለያዩ ፀጥታ ስጋቶች ጸጉር ለውጥ የሚበለው አዲስ ፊት ችግር ሊፈጥር የሚለውን ሰው ጭምር ለጸጥታ መዋቅር በመጠቆም አሳልፎ ለህግ በመስጠት ጥሩ ስራ እየሰሩ ነው ያሉት። በዚህ በአሳለፍናቸው አመታት ውስጥ ምን ነበር? ምን ለውጥ አየን? ይህን ለውጡን እንዴት ማስቀጠል አለብን? የሚለው ነገር እያንዳንዱ ማህበረሰብ መዋየት ስላለበት ስኬቶቹ የተገኙ ስኬቶችን ማስቀጠል የሚገጥሙ ችግሮች በሙሉ ተሳትፎ አድጋችሁ በመፍታት በግንባር ቀደም ያስፈልጋል የክልሉ መንገድ ትራንስፖርትና ልማት ቢሮ ኃላፊ አቶ ኢብሳ ማህመድ በበኩላቸው በአገር አቀፍ ደረጃ ባለፉት ሰባት የለውጥ አመታት በትራንስፖርት ዘርፉ አበረታይ ስራ መከናወንን ባቀረቡት ጽሁፍ ገልጸዋል። ለዚህም በአገር አቀፍ ደረጃ በዘርፉ የተሻለ አገልግሎት እንዲሰጥ ለማስቻል ወቅቱን የጠበቀና ዘመናዊ አገልግሎትን ተደራሽ የማድረግ ስራ ስለመከናወንም አንስተዋል። በአገሪቱ የትራንስፖርት ዘርፉን ይበልጥ ተደራሽና ቀልጣፋ እንዲሆን ለማስቻል ብዙ ሺ ኪሎ ሜትር የሚሸፍን ፈጣን መንገድ መገንባቱንም ነው ያመላከቱት። በተመሳሳይም በክልሉ የትራንስፖርት ዘርፉን ይበልጥ ውጤታማ እንዲሆን ለማስቻል ብዙ ተግባራት የተከናወነ እንደሚገኝ ጠቁመው በዚህም ከአንድ ቢሊየን ብር በላይ በጀት መመደብ፣ ዘመናዊ የተሽከርካሪ አገልግሎት መስጫ ስፍራና ሌሎች የተሽከርካሪ መሰረተ ልማት ግንባታዎች እየተከናወነ እንደሚገኝም ገልጸዋል። ተሽከርካሪዎችም በሙያቸው እየሰጡት ያለው አገልግሎት ለሀገር ገጽታ ግንባታ የሚያበረክተው አስተዋጽኦ የጎላ መሆኑ ገልጸው ለዚህም በሙያቸው የሚሰጡትን አገልግሎት ይበልጥ ውጤታማ እንዲሆን ለማስቻል ሀገራዊ ኃላፊነታቸውን እንዲወጡም ኃላፊው ጥሪ ያቀርበዋል። የትራንስፖርት ዘርፍ እንደ ሀገር ሀያ ፐርሰንቱን የኢኮኖሚ ድርሻ ይዛል። እኛ በትራንስፖርት ዘርፍ ውስጥ የተሰማራን ህብረተሰብ ክፍል ለሀገራችን ከሚበረከተው የኢኮኖሚ እድገት ሀያ ፐርሰንቱን ድርሻ እናበረክታለን። ሀያ ፐርሰንት ድርሻ ማበረከት ማለት ቀላል ስላልሆነ መንግስት ለዚህ ዘርፍ ትኩረት ሰጥቶ አጠቃላይ የትራንስፖርት ዘርፉን በከፍተኛ ደረጃ ለማሻሻል ብዙ ስራዎች ተሰርተዋል። የክልሉን ሰላምና ጸጥታ ለማስጠበቅና የክልሉን ኢኮኖሚ ለማሻሻል የበኩላችንን ሚና እንወጣለን ሲሉ የገለጹት ደግሞ የውይይቱ ተሳታፊዎች ናቸው። ከነዳጅ አቅርቦት፣ ከጥቁር ገበያ እና ከታሪፍ አገልግሎት ጋር የሚስተዋሉ ችግሮችን የክልሉ መንግስት አጽንዖት ሰጥቶ ሊሰራበት ይገባል ሲሉም ማስተያየታቸውን ሰጥተዋል። በመጨረሻም ተሳታፊዎቹ የተለያዩ ሀሳቦችና ጥያቄዎችን ያነሱ ሲሆን ከመድረኩም መልስና ማብራሪያ ተሰጥቶበታል። የትምህርት ማህበረሰብን እንዲሁም ደግሞ የትምህርት ጥራትን ለማረጋገጥና ተወዳዳሪ የእውቀት ትውልድን ለመፍጠር በሚደረገው ጥረት የበኩላቸውን ሚና እንደሚወጡ የሐረሪ ክልል መምህራን ተናገሩ። በሐሰት ፕሮፓጋንዳ ባለመደናገር የነገውን ትውልድ በእውቀት ለማነጽ እንደሚሰሩም መምህራኑና አመራሮቹ ገልጸዋል። ፍቃዱ በላይ የሐረሪ ክልል ብልጽግና ፓርቲ በክልሉ ከሚገኙ መምህራንና ከትምህርት አመራሮች ጋር ውይይት አድርጓል። ከሐረሪ መገናኛ ብዙሀን ኤጀንሲ ጋር ቆይታ ያደረጉት መምህራኑና አመራሩ መንግስት የትምህርት ጥራትን ለማረጋገጥና ተወዳዳሪ የእውቀት ትውልድ ለመፍጠር በሚያደርገው ጥረት የበኩላቸውን ሚና እንደሚወጡ ተናግረዋል። መንግስት የመምህራን ተጠቃሚነትና ተሳታፊነት ለማረጋገጥ የተለያዩ ተግባራትን እያከናወነው ብለዋል። ሪፎርሚ ፍትያስቲ ጅረምኒ ሚንዳሌ ገፍመጅራ ከለውጡ ጀምሮ የደመዝ ለውጦች አሉ። በዚህም አመት እስከ 58 መምህራን የመኖሪያ ቤት ተሰጥቷቸዋል። መምህራኑ ተስማሚ በሆነ ቦታ እንዲያስተምር ድጋፍ እየተደረገ ነው። የመምህራኑ ህይወት ለመለወጥ እንደ አገር ብዙ ተሰርቷል። ከዋጋ ግሽበት ጋር ተያይዞ የደሞዝ ጭማሪ ተደርጓል። ደበለመጅረ ፎየንሲ ከንዱፌ ጅረ ሞቱማን ጅረማ ኤርገሩፌያስ ጅሩፍ ጅሬኛ መንግስት በትምህርት ላይ ብቻ ሳይሆን በሁሉም ዘርፍ የሰራተኞችን ህይወት ለመቀየር እየሰራ ነው። መምህራኑ የዚህ ሀገር መጪውን ትውልድ እየቀረጹ ነውና የትውልዱን አስተሳሰብ በመቀየር ላይ ሊያተኩሩ ይገባል። ሰሙ መምህራኑ ለማህበራዊ ሚዲያ ፕሮፓጋንዳ ቦታ ሳይሰጡ በትምህርት ዘርፍ እየተመዘገቡ ያሉ ለውጦችና በሀገር አቀፍና በክልል ደረጃ የተመዘገበ ያለውን ለውጥ ከግብ ለማድረስ የበኩላቸውን ሚና መጫወት እንደሚጠበቅባቸውም ተናግረዋል።

የማህበራዊ ሚዲያ ጉዳይ አገር ሊያፈርስ የሚሹ ሰዎች ጉዳይ ነው። ጥያቄ ያለው መምህር ለእርሱ መልስ የሚሰጥ አመራር አለው። ኬስቱ ወሮን ሚዲያ ርታኔ ወጨን የማህበራዊ ሚዲያ አስተምህሮት ለማሳሳት የሚፈልጉ ብዙ ናቸው። የዚች አገር ብሩህ ትውልድ ነው የሚያስፈልጋትና ለፕሮፓጋንዳ መምህራን ቦታ የለውም። ቦር ብዬ ሄፍ የሮ ሰኔፍ እንቀበጩ መምህራን ጥያቄያቸውን እና ቅሬታቸውን ከቅርብ አመራሮቻቸው እስከ ከፍተኛ አመራሩ ድረስ ባለው ሕጋዊ መንገድ ለመንግስት ማቅረብ እንደሚገባቸው ገልጸው መንግስት የሰራተኛውን ጥያቄ ከሀገር ልማት ጋር በማቀናጀት እንደሚመልስም ተስፋ ያላቸው መሆኑን ገልጸዋል። ቨርሲሳን ጋፊዮ ቆባት አንስ ጋፊዮ ቆባደ መምህሩ ጥያቄዎች ካሉት በሕጋዊ መንገድ መወያየት አለባቸው። ከዚህ ባለፈ ለሚመለከተው አካል በማመልከት ምላሽ እስኪሰጥ መጠበቅ አለበት።

በርሲሳን ጋፊ ሳ ሱዳ ጋፊ ሱዳ ምርግ ማንኛውም ጥያቄ ማቅረብ መምህሩ መብቱ ነው። መሪነቱን ለቅርብ አመራር ማቅረብ አለበት። ጋፈጩዳ ምርገ ቀባቸ ወ ሰዳንገሱ ተከለ ሩ አነ ከዳምሳ ወ ዳ በርሲሳ ቢግተኝቱን በከረ ይርቱ በከራ ካቴስ ጌሱ ለአፍራሽ ኃይል ተገዥ መሆን የለባቸውም። ለዚህም ለወጣቶችና እድገታቸው አገርን ማዕከል ባደረገ መልኩ መሄድ አለበት። በረሳ ወ ያቀቡ ብጅሙትኛው ያዱቀባ በመጨረሻም በሀገር አቀፍ ደረጃ ለተመዘገቡ ለውጦችና ለተመዘገቡ ውጤቶች የትምህርት ዘርፉ ሚና ወሳኝ መሆኑን ጠቁመዋል። ቀጥለና ለተመልካቾች እየተከታተላችሁ የምትገኙት ከሐረሪ ቴሌቪዥን በቀጥታ ስርጭት የሰዓቱን ዜናዎቻችን ነው። አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን እናልፋለን። አፍሪካ የሰው ሰራሽ አስተውሎትን በአህጉራዊ ባህልና አካታችነት መሰረት ባደረገ መልኩ ልትገነባ ይገባል ሲሉ የኢፌዴሬ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጸ። በሌላ የሀገር አቀፍ ዜናችን ደግሞ በምስራቅ አፍሪካ ትልቁ የሆነው እና በአይነቱ ልዩ የሆነው የኢቲኤክስ 2025 የኢትዮጵያ እየፈጠረችው ያለው አቅምን ምን ያክል እንደሆነ ያሳየ መሆኑን የኢኖቬሽንና ና ቴክኖሎጂ ሚኒስትር ዴኤታው ዶክተር ባይሳ በዳዳ ገልጸዋል። እነዚህና መሰል ሀገር አቀፍ ወሬዎቻችንን ደግሞ ባህር ጠንክር በተከታይነት ያደርሰናል። አፍሪካ የሰው ሰራሽ አስተውሎትን አህጉራዊ ባህልና አካታችነትን መሰረት ባደረገ መልኩ ልትገነባ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ አርቲፊሻል ኢንቴሊጀንስ ለአፍሪካ ብልጽግናና ትብብር በሚል መሪ ሀሳብ እየተካሄደ ባለው አርቲፊሻል ኢንቴሊጀንስ ለአፍሪካ መርህ ግብር ላይ ተሳትፏል። ጠቅላይ ሚኒስትር አብይ አህመድን በመድረኩ ላይ ባስተላለፉት መልእክት የቴክኖሎጂ ልህቀት ሽግግር ከቴክኖሎጂ ለውጥና ዝማኔ በላይ መሆኑን አስገንዝበዋል። የቴክኖሎጂ ልህቀት ሽግግር ማለት የሰው ልጅ የማሰብ ችሎታ ከረ ከረቂቁ ከቴክኖሎጂ ጋር ማስተባበር ሲቻን ነው ሲሉ አብራርተዋል። የሰው ሰራሽ አስተውሎት ባህልን ባከበረ መልኩ ከሰው ልጅ ችሎታ ጋር በመዋሃድ አገልግሎት እየሰጠ እንደሚገኝ ነው የተናገሩት። ከቴክኖሎጂ ልህቀት አንጻር አፍሪካ ብዙ መስራት እንደሚጠበቅባት ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተዋል። ሀገር በቀል ፈጠራ የተቃኘ አርትፊሻል ኢንተለጀንስ በአፍሪካ የሚስተዋሉ ዘርፈ ብዙ ችግሮች ሁነኛ መፍትሄ መሆኑን ጠቅሰዋል። ኢትዮጵያ ሌሎች ሀገራትን የሚያበረታታና አካታች የሆነ የቴክኖሎጂ ስራዎች በመገንባት ረገድ አራያ እየሆነች እንደምትገኝም አመላክተዋል። በምስራቅ አፍሪካ ትልቁ የሆነውና በአይነቱ ልዩ የሆነው ኢቲኢኤክስ 2025 ኢትዮጵያ እየፈጠረች ያለውን አቅም ምን ያክል እንደሆነ ያሳየ መሆኑን ኢኖቬሽንና ቴክኖሎጂ ሚኒስቴር ዴታ ባይሳ በዳዳ ገለጹም። ኢቲኢኤክስ 2025 ላይ ስራዎቻቸውን ያቀረቡት ስታርታፖች ከሌላው ዓለም ከመጡ አቻዎቻቸውና ከኢንቨስተሮች ጋር ትስስር ሊፈጥሩ መቻላቸውን ሚኒስተሩ ተናግሯል። በ2010 ዓ ም ላይ እንደ ሀገር የነበሩ ስታርታፖች በጣም ጥቂቶች እንደነበሩ ያስታወሱት ሚኒስትር ዴታው በአሁኑ ጊዜ ከ200 በላይ ስታርታፖች እንደሚገኙ ተናግረዋል። ከእነዚህ መካከልም ምርቶችንና አገልግሎቶችን ማቅረብ የጀመሩና ከፍተኛ ተስፋ የሚጣልባቸው ኑሯቸውን አስታውረው በዚህ ኤክስፖ ላይ አገልግሎታቸውንና ምርቶቻቸውን ያቀረቡ በልዩ ሁኔታ የተመረጡ እንደሆኑ ጠቅሷል። ኢትዮጵያ ካላት ከፍተኛ የሰው ቁጥር ውስጥ 70 በመቶና ከዚያ በላይ ወጣት እንደሆነ የጠቀሱት ዶክተር ባይሳ ስታርታፕ ይህንን የወጣት ኃይል አምራች እንዲሆንና ለሀገር ጠቃሚ ሥራ እንዲሠራ ያስችላል ብሏል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ስደትና ከተሜነት ያላቸው የተወሳሰበ ትስስር በጥናት ላይ የተመሰረተ የፖሊሲ መፍትሄ እንዲያገኙ በአበክሮ እየሰራ እንደሚገኝ አስታወቀም። ከተሜነት የኢጋድ ቀጠናን በከፍተኛ ሁኔታ እየቀየረ እንደሚገኝና ከተሞች የስደተኞችና ተፈናቃዮች ዋነኛ መዳረሻ እየሆኑ መምጣታቸውን ገልጸዋል። ከገጠር ወደ ከተማ ያለው ፍልሰት በከተሞች ላይ ማህበራዊና ኢኮኖሚያዊ ጫና እያሳደሩ መሆኑን አመላክቷል። ይህም መንግስታት እርዳታ ተቋማትና የልማት አጋሮች ገጠር ተኮር የሆነ ስደተኞችና ተፈናቃዮች ምላሽ ወደ ከተማ በሚደረገው ፍልሰት ምክንያት እንዲቀየር ማድረጉን ነው ያስታወቁት። እየታየ ያለው አዝማሚያም እድሎችና ፈተናዎች አብሮ የያዘ መሆኑን ገልጸው በዚህ አዲስ ለውጥ ውስጥም ያሉ የኢኮኖሚ እድገትና ማኅበራዊ መስተጋብር በመሠረተ ልማት ላይ ጫና እንደሚፈጥርና የአስተዳደር ስርዓትን የተወሳሰበ እንደሚያደርገው አመላክተዋል። ከዚህ በፊት ታይቶ በማይታወቅ ሁኔታ እየጨመረ የመጣው ስደትና መፈናቀል የሰብአዊ ምላሽን የረጅም ጊዜ የልማት ግቦችን አጣጥሞ እንዲሄድ የሚያደርጉ ፈጠራ የታከለበትና ሁሉን አቀፍ የከተማ ልማት እቅድ ስትራቴጂዎች መቅረስ፣ ተግባራዊ ማድረግ እንደሚገባ ጠቁመዋል። ኢጋድ ጉዳዩን ከግምት ውስጥ በማስገባት በስደት መፈናቀልና ከተሜነት ላይ ያዘጋጀው አራተኛ ሳይንሳዊ ኮንፈረንስ ከግንቦት 11 እስከ 13 ቀን 2017 ዓ ም በአዲስ አበባ ያካሂዳል። ዜናችን አበቃ። የተወደዳችሁ ተመልካቾች፣ ስለ ተከታተላችሁን እጅግ አድርገን እናመሰግናለን። ሲሳይ ዘሪሁን ከመላው ስርጭት ባለሙያዎች ጋር ዜናውን መርቻለሁ። መልካም ዕለተ ሰንበት።